ከ2012 ዓ ም ጀምሮ ነበር የቱርካና ሐይቅ እየተስፋፋ የኦሞ ወንዝም እየሞላ እነኚህ የዳሰነች ወረዳ ነዋሪዎችን ከቀያቸው ማፈናቀል የጀመረው። ዛሬ ላይ የውሃው መስፋፋት የኦሞራቴ ከተማም ሳይቀር ስጋት ውስጥ ከጥቷል። ብዬ ቴርናለች ግርቢ ገረ ሀብት ንብረታችን ሁሉ ወድሟል። ምንም የተረፈልን ነገር የለም። ነፍሳችንን ብቻ ይዘን ነው ወደዚህ የሸሸነው። ይኸው አራት ወር ሆኗል እዚሁ ከሰፈርን። ይህ ሰፈር ምንም የለውም። ፍየልም ሆነ ከብቶችን ማርባት አልቻልንም። ጉዳቱ ዋ ብቻ ነው ረ ዋ ብቻ እርሻው በቃ ቀራደር እንደዛ ዋ ዋ በቃ መሞላ እኛ በቃ መተናል። ከዛ ጀምሮ ከተፈናቀሉ ጀምሮ በተለይ አርብቶ አደሩ የሚተዳደረው በእንስሳት ሀብት ነበረ። አሁን ላይ ከፍተኛ የእንስሳት ሀብት አሁን ላይ የለም። በተለይ በዚህ ከኦሞ ወንዝ ሙላት ጋር ተያይዞ የነበሩ ደስቶች ሙሉ በሙሉ አልቋል ማለት ይቻላል። ሙሉ በሙሉ በኦሞ ወንዝ ስለተያዘ አሁን ላይ ከብቶች ግጦሽ መሬትም ስለሌለ በብዛት ከብቶች ሞቱ። አልቆ በዛ ጉዳት ላይ ነው የሚገኙት። የክልሉ መንግሥትም ለዚህ ችግር ዘላቂ መፍትሔ ለማበጀት በአደጋ ስጋት ስራ አመራር ኮሚሽን አማካኝነት ኮሚቴ በማዋቀር እየተንቀሳቀሰ መሆኑን ሰምተናል። ፋና ሚዲያ ኮርፖሬሽንም እነኚህ ከቀያቸው የተፈናቀሉ ዜጎችን በዘላቂነት ከስጋት ቀጠና በማውጣት መልሰው የማቋቋም ስራ እየተከናወነ መሆኑን በስፍራው ተገኝቶ ተመልክቷል። ችግሩ አሁን ኦሞራቴ ከተማን አይተናል። ኦልሬዲ ወንዙ ቱርካና ሐይቅን እየገፋ ኦሞ ሞልቶ ቱርካናን ወደኋላ እየገፋ ወደ ከተማው እያስገባ ነው። እዚህ ወደ ከተማው እያስገባ ኒርሊ ወደ አንድ ኪሎ ሜትር በማይሞላ ዲስታንስ ነው ርቀት ነው አሁን ያለው። ስለዚህ ይሄንን አንደኛው ከተማውን እንዴት ማዳን እንችላለን የሚለውን ስናይ ከተማው ተስፋ ያለው አይመስልም። ጊዜያዊ መብት ግን እየሰጠን ነው። እንደ ክልልም አይዲፒ ሰንተሮች አሉን። እነዚህ ላይ አርብቶ አደሩን ሶስት ቦታ ላይ አስፍረን የእለት እርዳታ እየሰጠን ነው የምናኖራቸው እያኖርናቸው ያለ ነው። ለነዚህ ግን በዘላቂነት የምንሰራውን ስራ አጠናክረን እንደ ክልል እየሰራን ነው። ወረዳው ከዚህ በፊትም ያው ወረዳው ተፈናቃዮች አሉት ወደ 28 አካባቢ ቀበሌ ተፈናቅሎ ነው ያለው። ለዛ ደግሞ የመሆን ነገር የክልሉ መንግስት እየሰራ ባለበት፣ አሁን ደግሞ የሚያዚያ ወር ዝናብ ያው አጠቃላይ የኦሞ ግቤ ተፋሰስን መነሻ አድርጎ የሚዘንበው ዝናብ የሚያርፈው እዚ ላይ ስለነበረ የቱርካና ሐይቅ ለብሎ እንዲጨምር አድርጓል። በዚህ ምክንያት ደግሞ የተወሰኑ ቀበሊያት አሁን እየተፈናቀሉ ናቸው ያሉት እና ዙሪያ ላይ አሁን እናንተም እንደሚታዩት ይሄ የኦሞ ወንዝ ከቱርካና ጋር ተቀላቅሎ ለብሉ ከፍ ስላለ እዚህ አካባቢ ያሉ ቀበሊያትን ዲስፕሌስ አድርጓል። በአጠቃላይ በወረዳው ላይ ወደ ሰባ ስምንት ሺህ ህዝብ የመሆን ህዝብ አሁን ተፈናቅሎ ነው ያለው። ይሄ ቁጥሩ ከጊዜ ወደ ጊዜ እየጨመረ ነው የሚገኘው። የቀበሌያ ቁጥርም እየጨመረ ነው ያለውና ለዚህ እንደ ክልል ስትሪ ኮሚቴ በጋራ ተነጋግረን መፍትሄ መስጠት አለብን። በሳይቱ ላይ ደግሞ ተገናኝተን ችግሩ ምን መስላለን የሚለውም በአይን ማየት ማየት ብቻም ሳይሆን ደግሞ አይተን የሚመለከታቸው ቢሮዎች የራሳቸውን ድርሻ እንዲያውን ቡድን ወጡ ለማድረግ ታሳቢ ተደርጎ ነው ይሄ ጉብኝት የተዘጋጀው። ተፈናቃዮች በዘላቂነት ኑሯቸውን እንዲያቋቁሙ በጊዜያዊነት በሶስት ቦታዎች እንዲደራጁ መደረጉ የተገለጸ ሲሆን መሰረታዊ አገልግሎት የሚሰጡ ማህበራዊ ተቋማትም እየተሰሩ ይገኛሉ ተብሏል። ከዚያ ባሻገር ይህን አደጋ ለመቀነስ ሁለት መፍትዎች መቀመጣቸውንም ሰምተናል። ከፌዴራል የሚመለከታቸው ተቋማት ጋር በተለይ በተለይ ከአደጋ ስጋት ስራ አመራር ጋር ከውሃና ኤነርጂ ሚኒስትር ጋር በጋራ የምንሰራቸው ስራዎች አሉ። ረዲ በውሃና ኤነርጂ ሚኒስቴር በጋራ የምንሰራቸው ስራዎች ተጀምሯል። በተለይ የሰላሳ አራት ቀበሌያት አደጋ ላይ ናቸው ያሉት ና እነኛን ፐርማኔንት ከመመከት አንጻር አሁን በውሃ እንዳዋጡ ከማደግ አኳያ ሁለት ስራዎች ተለይተዋል። አንደኛው ስራ ድሬኔጅ ነው ወይም ዳይቨርሽን ነው። ይሄ ትልቅ ስራ ነው። ይሄ ስራ የክልሉ መንግስት ከፌዴራል ውሃና ኢነርጂ ጋር በመሆን ዳይቨርሽን ስራ ኦሞ ዳይሬክት ቱርካናን ሳያገኝ ዳይቨርት ተደርጎ የሚያርፍበት ሌላ ቦታ ስላለ ወደዛ እንዲሄድ ታሳቢ ተደርጎ ዲዛይን ተሰርተዋል። ስራ ትዛዝም ተሰጥተዋል። አሁን ስራ ተጀምሯል። ሁለተኛው ደግሞ ቱርካና እየሞላ ህብረተሰቡ ጋር እየመጣ እያፈናቀለ ስለሆነ ይሄን ደግሞ ለመመከት የዳይክ ስራ አለ። በአጠቃላይ የሚያስፈልገው የዳይክ ስራ ርዝመቱ ወደ 7.5 ኪሎ ሜትር የሚሆን ነው። ይሄ ስራ ቢሰራ የቀሩ ቀበሌያትን ከሐይቁ መመከት ይቻላል እና ለተወሰነ ጊዜ መመከት ስለሚቻል ይህን ስራ አስጀምረናል። ይህ ስራ አሁን አሁን ባለው ደረጃ ወደ 2.8 ኪሎ ሜትር አካባቢ ተሰርቷል ግን ማጠናከር የሚፈልጉ ነገሮች አሉ።